ወልቂጤ ከተማን ውብና ለነዋሪዎቿ ምቹ ለማድረግ የእድገት ፍጥነቷንም የሚመጥን የመሠረተ ልማት ግንባታና የመልካም አስተዳደር ጥያቄ ምላሽ እያገኘ መምጣቱን ነዋሪዎቿ ገልጸዋል። አሁን ባለው ነገር ጥሩ ነው፣ ጥሩ ሂደት አለው። እጅግ በጣም የሚያስደስት በጣም የሚያኮራ የጠየቃቸው ጥያቄዎች በአንጻራዊ እየተመለሱ ባለበት ነገር ላይ በጣም ደስ ይላል። እግዚአብሔር ይመስገን እንደ ወልቂጤ ከተማ እየታዩ ያሉ የልማት ለውጦች እጅግ የሚታዩ የሚቆጠሩ ለውጦች አሁን ከቅርብ ጊዜ በተለይ ከቅርብ ጊዜ ወዲህ ጥሩ ጥሩ የሚታዩ ልማቶችን እያየን ያለንበት ሁኔታ ነው ያለውን በጣም ትልቅ ችግር የነበረው አንዱ የመልካም አስተዳደር ችግር ውሃ ነው። ወልቂጤ ከተማ ላይ ከውሃም የተጀመሩ ስራዎች አሉ። የተጀመሩ ስራዎች ጋር እየቀጠሉን ከልማት አንጻር የተጀመሩ የውስጥ ለውስጥ መንገድ ስራዎች፣ የአስፋልት ስራዎች፣ እነዚህ ህዝብ የሚጠይቁ የመልካም አስተዳደር ጥያቄዎች እየተፈቱ ነው። ከአዲስ አበባ እስከ ጅማ ያለው ትልቅ ጎሪደር ነው፣ ትልቅ መስመር ነው። ያለማች ከተማ ቢባል ወልቂጤ ነበረች። አሁን ያለው ሁኔታ በዚች አመት በዚቻ በ2017 ዓ ም ያለው እንቅስቃሴ እሰዩ የሚባል ሁኔታ ነው መንግስት የነዋሪዎቿን ጥያቄ መሰረት ባደረገ አግባብ ጥራቱን የጠበቀ የመሰረተ ልማት ስራዎችን በከተማው ማከናወን መቻሉም እንዳስደስታቸው እነዚህ ነዋሪዎች ገልጸዋል ለእኔ ዳግም ትንሳኤ ነው በእውነት ስነግረህ ማለት ነው ዞን አስተዳዳሪ ከተማ አስተዳደር ተናቦ ያንዳንዱ ሰው ከአመራሩ ጋር ተናቦ ከማህበረሰቡ ጋር ተናቦ በደንብ አድርጎ እየሰራ ነው። ከተማዋ መንገድ ደብሮ ሆነ ሰፊ መንገድ ያስፈልጋል ነበረ። ይህንን እድል አግኝተናል። ማህበረሰቡ ሲጠይቃቸው የነበሩ ጥያቄዎች በሂደትና በጥሩ ሁኔታ እየተፈቱ እንደሆነ እናያየው። እያንዳንዱ አመራር ከዞን ጋር ከክልል ጋር ተናበው በመንቀሳቀሳቸው ውጤቶቹ እየታዩ የመጡበት ሁኔታ ነው ያለ። በተለይ ከመንገድ ጋር ያለው ነገር በጣም ጥሩ ነገር አለ። እንደኔ እንደ ህዝብም የከተማው አመራር ህብረተሰቡ በጋራ ሆኖ ልማት ለማልማት የሚካሄድበት ከኮሪደር ጋር ተያይዞ፣ ከጋራ መጸዳጃ ቤቶች ጋር ተያይዞ፣ አዳሪ ትምህርት ቤት ጋር ተያይዞ እንዳለ የሚሰሩ ስራዎች በጣም ደስ የሚሉ ይበል የሚያሰኙ ባጭር ጊዜ ውስጥ ጥሩ ምርታዊ የሚባሉ ለውጦች እየመጡን የመሰረተ ልማት ግንባታዎችን ደረጃ በደረጃ በመፍታት ልማቶችን በጥራትና በፍትሃዊነት ተደራሽነት እያደረገ እንደሚገኝም የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር ተናግረዋል። ውሃ ችግር እንደሚታወቀው በከተማችን የረዥም ጊዜ ህዝብ ጥያቄ ነው። በውሃ ማማ ላይ ቁጭ ብሎ ግን ደግሞ ህዝቡ ውሃ ተቸገረበት ከተማ ነው። ይህን የውሃ ችግር ለመፍታት ሶስት የጊዜ እርከኖችን አስቀምጦ በአጭር ጊዜ በመካከለኛና በዘላቂነት ችግሩ ለመፍታት የረዥም ጊዜ ቅዳቅዶ ስራ እየሰራ ያለበት ሂደት አለ ሌሎች ከመሰረተ ልማት ጋር ተያይዞ ያሉ ችግሮች ነበር እንደሚታወቀው ከተማችን ከፍተኛ የሆነ የተሽከርካሪ ፍሰት ከፍተኛ የሆነ እንግዳ የሚያርፍባት ከተማ ናት ያን ከመሆኑ ጋር ተያይዞ መንገድ አማራጭ መንገድ ባለመኖሩ ምክንያት ከተማ ከፍተኛ ሁኔታ ክራውድድ የመሆን ሁኔታዎች ነበሩ። ይህም በተደጋጋሚ ጊዜ በሚፈጠሩ የመንግስትና የፖለቲካ መድረኮች ህዝብ ሲያነሳ የነበረበት ሂደት ነበረ ይህ ችግር ለመፍታት ከዚህ ቀደም ከለውጡ በፊት ስራው ተጀምሮ ግን ደግሞ መንገዱ ሳይሰራ ተንጠልጥሎ በመቀመጥ የበለጠ ለመልካም አስተዳደር ችግር የሆነ የተጋለጠበት ሂደት ነበረ። ይህን ችግር ለመፍታት ከ150 ሚሊዮን ብር በላይ ወጪ በማድረግ 1 ነጥብ ሁለት አንድ የውስጥ አስፓልት መንገድ ግንባታ እየፈጸምን ያለንበት ሂደት አለ። ብልጽግና ፓርቲ የቆሙ ፕሮጀክቶችን በማንቀሳቀስና በአጭር ጊዜ በመጨረስ የሚታወቅ ፓርቲ ነው። ይህን ኢኒሽቲቭ መነሻ በማድረግ ይህ ትልቅ ፕሮጀክት የኤክስፖርት ስታንዳርድ ያለው ቄራ ነው። በማዕከላዊ ኢትዮጵያ ክልል የብቸኛው ቄራ ነው። ይህ ቄራ በተቻለ መጠን ስራው እንዲፈጥን በማድረግ በርካታ የህዝብ ጥያቄ ሲነሳበት የነበረ ነበረ እና አሁን በተሻለ መንገድ አፈጻጸሙ በጥሩ ሁኔታ እየሄደ ያለበት ሂደት አለ።